ጊዜ መጣችሁ። ዛሬ የምንመለከተው የአማርኛ የቃል ክፍሎች ነው። የአማርኛ የቃል ክፍሎች በድሮ ስርዓት ስምንት ነበሩ። እነሱም ስም፣ ተውላጠ ስም፣ ቅጽል፣ ግስ፣ ተውሳተ ግስ፣ ማስተዋደድ፣ ማስተጣመርና ቃል አጋር ነው። እነኚ በድሮ ስርዓት መሰረት ነው። በአሁኑ ስርዓት ደግሞ ያሉት ስም፣ ቅጽል፣ ግስ፣ ተውሳተ ግስ እና መስተዋድድ ናቸው ማለት ነው። በአሁኑ ስርዓት መስጣምር፣ ተውላጠ ስም እና ቃል አጋኑ ተሰርዘዋል። ነው ተሰርዟል የሆነበት ምክንያት ተውላጠ ስም ተግባሩ እንደ ስም የሚሰራ በመሆኑ በስም ስር እንዲጠቃልል ተደርጓል ማለት ነው። ቃል አጋኑ እና መስጣምር ደግሞ በመስተዋድድ በሚለው የቃል ክፍል ስር እንዲጠቃልሉ ተደርገው ነው ማለት ነው። ባጭሩ ከስምንት ወደ አምስት የተደረገው ለውጥ ሰዋሰባዊ ተግባር ተመሳሳይነት ያላቸውን ክፍሎች በአንድ ዋና ክፍል ስር በማጠቃለል በሚል የአማርኛ ቋንቋ ተፈጥሯዊ መዋቅሩ መሰረት ባደረገ የትንተና ዘዴ ነው ማለት ነው። ሰዋሰባዊ ተግባሩ ሳይጠፋ የተለያዩ ትኖችን ብዛት እንዳይኖራቸው በማድረግ ወደ አንድ የቃል ክፍል ስር በመመደብ ነው ማለት ነው። ይሄ ከስምንት ወደ አምስት የተቀየሩት እና እስኪ ሁሉንም አሁን በዝርዝር እንመልከት። የመጀመሪያው ስም ነው። ስም የነገሮች የቦታዎች፣ ወይም ደግሞ የሀሳቦች መጠሪያ የሚያመለክት ነው። ለምሳሌ በላይ፣ ጠረጴዛ፣ አዲስ አበባ ወዘተ፣ እንደዚህ ዓይነት ስሞች፣ እንደዚህ ዓይነት ነገሮች ስም ይባላሉ ማለት ነው። በላይ ምንድነው የሰው ስም፣ ጠረጴዛ የዕቃ ስም፣ አዲስ አበባ ደግሞ የቦታ ስም ምናምን እያለን መጥቀስ እንችላለን። ወደ ሁለተኛው እንለፍ። ሁለተኛው ደግሞ ቅጽል ነው። ቅጽል የምንለው ስምን ወይንም ተውላጠ ስምን የሚገልጽ ወይም ተጨማሪ መረጃ የሚሰጠን ነው። ለምሳሌ ጥቁሩ ልጅ ትምህርት ቤት መጣ ብንል፣ በዚህ አረፍተ ነገር ውስጥ ቅጽሉ ጥቁሩ የሚለው ነው። ለምን ብትሉ፣ እዚህ ጋር ልጁ የሚለው ስም ነው። ጥቁሩ ደግሞ ልጁን የገለጸበን ነው። ስለዚህ ልጁ የሚለው ልጅ የሚለው ስም ነው አይደል? ስለዚህ ጥቁር ደሞ የሚለው ልጁን ይገልጽበት ሌላ ቃል ነው ማለት ነው። ስለዚህ ቅጽል ይሆናል ማለት ነው። ልጁ ስም ነው፣ ጥቁሩ ደግሞ ቅጽል ነው ማለት ነው። ሌላ ተጨማሪ ደግሞ ላሳያችሁ። ቀጭኑ ልጅ፣ ሰፊ ቤት፣ ረጅም መንገድ ብንል እዚህ ውስጥ አሁን ቀጭኑ ልጅ ስንል ልጅ የሚለው ምንድን ነው? ስም ነው። ቀጭኑ ደግሞ ቅጽል ነው ማለት ነው። ሰፊ ቤት ቤት ምንድነው? ስም ነው። ሰፊስ? ይሄ ደግሞ ቅጽል ነው። ቤቱን የገለጸው ማለት ነው ሌላ ቃል ሲሆን ይሄ ቅጽል ይባላል ማለት ነው። ረጅም መንገድ መንገድ ምንድነው? ስም። ረጅምስ? ቅጽል ነው ማለት ነው። ወደ ሶስተኛው ስንመለስ ከግስ ተውሳከ ግስ ከግስ በፊት በመግባት ግስን የሚገልጽ ነው። ለምሳሌ ልጁ በፍጥነት እየሮጠ መጣ። በፍጥነት የሚለው ምንድን ነው? ያደርገው እየሮጠ ምንድነው? ይሄ እየሮጠ አክሽን አይደል? ድርጊት ነው። ልጁ እንዴት መጣ የሚለውን ጥያቄ ለመመለስ የሚረዳ ነገር ምንድነው? ይሄ ተውሳከ ግስ የምንለው ነገር ነው ማለት ነው። አሁን ልጁ በፍጥነት እየሮጠ መጣ አይደለም ለሚለው እንዴት እየሮጠ መጣ ይባለስ? በፍጥነት። ስለዚህ ከግስ በፊት በመግባት ግስን የሚገልጽ ነው ማለት ነው። ይሄው እዚህ ጋ ልጁ በፍጥነት እየሮጠ መጣ። በፍጥነት የሚለው ቃል ተውሳከ ግስ ነው። ይህም ደግሞ ልጁ እንዴት እየሮጠ እንደሆነ ይነግረናል። እየሮጠ የሚለው ደግሞ ግስ ነው። ይሄ ግስ ነው ማለት ነው። ስለዚህ ተውሳከ ግስ ከግስ በፊት በመግባት ግስን የሚገልጽ ነው ማለት ግስ። ግስ ደግሞ የማድረግ ወይም እና የመሆን ስሜት የሚገልጽ ቃል ሁሉ ግስ ይባላል። ማድረግ ማለት አክሽን፣ መሆን ደግሞ ነው፣ ነበር፣ ምናምን ነኝ፣ ምናምን ባሉ አይነት ቃሎች ሁሉ ግስ ይባላሉ። ለምሳሌ አበበ በስቶ በላ። በላ የሚለው ምንድን ነው? አክሽን ነው። መብራት፣ ምን አክሽን አይደለም። ስለዚህ ግስ ይባላል ማለት ነው አበበ በስቶ በላ ብንል የዚህ አረፍተ ነገር ግስ በላ የሚለው ነው። ድርጊቱን የሚያሳየው ቃል ሁሉ ግስ ይባላል ማለት ነው። አምስተኛ መስተዋድድ። መስተዋድድ የምንለው ራሱን ችሎ ትርጉም መስጠት የማይችል ሆኖ በአረፍተ ነገር ውስጥ ቃላትን ለማያያዝ ሙሉ ሐሳብ እንዲያስተላልፍ የሚረዳ ቃል ነው። እነዚህ አንዳንዴ ሆሄም ይሆናሉ ማለት ነው። ለምሳሌ በ፣ ከ፣ ወደ፣ ላይ፣ ስለ የሚባሉ የመሳሰሉ ቃላቶች መስተዋድድ ይባላሉ። ለምሳሌ እነኚህ በቃ ቃል ስለሆኑ በ፣ ከ፣ ወደ፣ ላይ፣ ስለ፣ እስከ ምናምን፣ እነኚህ እንዳለ ትርጉም ብቻቸውን ቢቆሙ ትርጉም ሊሰጡ የማይችሉ ቃላቶች ሁሉ ምን ይባላሉ? መስተዋድድ። አሁን ጠቅላላ ስናረገው በድሮ ስርዓት ላይ የነበሩ ደግሞ? እ እናብራራቸው ተውላጠ ስም ወይም ፕሮናውን የምንለው ይሄ እሱ፣ እነሱ፣ እሷ፣ እኛ የመሳሰሉ እንደዚህ አይነት ቃላቶች ምን ይባላሉ? ተውላጠ ስም። መስጣመር ምን እንላችሁ? ስነኝ ኮንጃክሽን ነገሮች እና፣ ወይም ግን፣ እነኛ አያያዥ ቃላቶች ማለት ነው መስጣመር የሚባሉት ነው። ቃለ አጋኖ ደሞ ምን እንላቸው? ወይ፣ አቤት፣ እሰይ፣ እንኳን ምናምን ምንም ትርጉም የሌላቸው ግን የሆነ ኢንተርጀክሽን የሆኑ ቃላቶች በእንግሊዘኛ ማለት ነው። እነኚህ በቃ ምንም ዋው በእንግሊዘኛ ሲሆን ዋው ምናምን አሉ አይደል? እነኚህ በአማርኛ ደግሞ ሲሆን ቃል አገም የሚባሉት ወይ አቤት፣ ደስ እንኳን፣ ምንም በቃ ትርጉም ብቻቸውን ቢቆሙ ትርጉም የሌላቸው ቃላቶች ማለት ናቸው። እና ዛሬ በአጠቃላይ የተመለከትነው የአማርኛ የቃል ክፍሎች በድሮ ሰዋሰው አስራ ስምንት ነበሩ። እነርሱም ስም፣ ተውላጠ ስም፣ ቅጽል፣ ግስ፣ ተውሳከ ግስ፣ መስተዋድድ፣ መስተጻምርና ቃል አጋኑ ናቸው እና በአሁኑ ስርዓት ደግሞ ቃል አጋኑ፣ ተውላጠ ስምና መስተጻምር ተሰርዘዋል። ይሄም የተሰረዙበት ምክንያት ሰዋሰዋዊ ተግባራቸው ተመሳሳይነት ስላላቸው በአንድ ዋና ክፍል ስር እንዲጠቃልል ነው ማድረግ ነው ማለት ነው። ሌላው ስም ነው። ስም ስም የምንለው የነገሮች ወይም ቦታዎች የሀሳቦች መጠር የሚያመለክት ሁሉ ስም ይባላል። ቀጽል የምንለው ደግሞ ስምን ወይም ተውላጠ ስምን የሚገልጽ ወይም ተጨማሪ መረጃ የሚሰጥ ነው። ሶስተኛው ደግሞ ተውሳከ ግስ ከግስ በፊት በመግባት ግስን የሚገልጽልን ነገር ሁሉ ምን ይባላል? ተውሳከ ግስ ማለት ነው። አራተኛው ደግሞ የምናየው ምንድን ነው? ግስ ግስ ደግሞ የማድረግ ወይም የመሆንን ስሜት የሚገልጽ ሁሉ ቃል ሁሉ አክሽን ተግባርን የሚገልጽልን ነገር ሁሉ ግስ ይባላል ማለት ነው። አምስተኛ ላይ ደግሞ ያለው ደግሞ መስተዋድድ፣ ራሱን ችሎ ትርጉም መስጠት የማይችል ሆኖ በአረፍተ ነገር ውስጥ ቃላትን በማያያዝ ሙሉ ሀሳብ እንዲስተላለፍ የሚረዳ ቃል ወይም ወይ ልንላቸው እንችላለን። እነኚህ ደግሞ ምን ይባላሉ? መስተዋድድ። እነኚህ ደግሞ ስራ አለ የነበረው ሶስቱ፣ ተውላጠ ስም፣ መስጣምር፣ ቃል አጋኑ። ተውላጠ ስም እሱ እሷ ምናምን በስም ቦታ ሊገቡ የሚችሉ ቃላት ሁሉ ምን ይባላሉ? ተውላጠ ስም። መስተማር ደግሞ አያያዥ ቃላቶች፣ እና ወይም ግን ምናምን። ሶስተኛው ደግሞ ቃላጋኖ ብቻቸውን ቢቆሙ ትርጉም የሌላቸው ቃላቶች ወይ፣ አቤት፣ ዋው፣ ደስ ዋው፣ እሰይ፣ ምናምን አይነት ቃላቶች ቃላጋኖ ይባላሉ ማለት ነው። በአጠቃላይ የአማርኛ ቃል ክፍሎች ነኝ ይመስላሉ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ቤቱን ሰብስክራይብ ማድረግ እንዳይረሳ። ይህን ቪዲዮ ከወደዳችሁ ላይክ አድርጉት፣ እንዲሁም ደግሞ ለጓደኞቻችሁ ሼር በማድረግ ቻናሉን ደግፉልን። አመሰግናለሁ።